ሰላም ሰላም እንዴት ናችሁ ውድ ዩቲዩብ ቻናል ተከታታዮች በሙሉ ዛሬ እንግዲህ በአሪፍ ቪዲዮ አስተማሪ ቪዲዮ ተመልሻለሁ ዛሬ የማሳያችሁ እንግዲህ በጣም ከባዱና አደገኛውን ሀክ ማደረጊያ የስልክ ሚስጥራዊ ኮድ አሳያችኋለሁ በጣም ከባድ እና በጣም ጥንቃቄ የሚያስፈልገው ሀክ ማድረጊያ ቁጥር ነው የማሳያችሁ ዛሬ የማሳያችሁ እንግዲህ ሚስጥራዊ ኮድ መደወያ ፓዱን እንጫናለን መደወያ ፓዱን ከተጫናቸው በኋላ ልክ ዛሬ የማሳያችሁ እንግዲህ በባለፈው ቪዲዮ ገብታችሁ ካያችሁት ቻናሌ ላይ እናንተ ያን ኮድ ሞልታችሁ እናንተ ስልክ ቁጥር ሰውየው ስልክ ላይ የምጠልፈው ስልክ ላይ ነበር ማሳያችሁ ዛሬ እንግዲህ። እና ደግሞ የባለፈው ቪዲዮ ላይ እንደዛ ማድርጋችሁ ቼክ ሲያደርጉት በአጋጣሚ ሆነ ቼክ ማረጊያውን ቢያውቁት ያ ሰውዬ ስልክ ቁጥራችሁን በማ እንደተጠለፈ እያሳይ ነበር። የዛሬው ግን በጣም አደገኛ ነው የማሳያችሁ። እናንተ እዚሁ ሆናችሁ በራሳችሁ ስልክ የምትፈልጉትን ስልክ ቁጥር ታስገባላችሁ። ከዛ ጠልፋላችሁ። ከጠለፋችሁ እነሱ ቼክ ራሱ ለሰው ቢያሳዩት፣ ለማንም ቢያሳዩት በማን ልትጠልፈ በማንኛው ስልክ ቁጥር አያሳያቸውን። በጣም ከባድ እና ከባድ ሚስጥራዊ ኮድ ነው የማሳያችሁ። እስከ ቪዲዮ ፍጻሜ አብራችሁን ሆኑ። መጀመሪያ ቼክ እናደርጋለን መጠለፉ አለመጠለፉን። ምሳሌ ሲማንድን አንድን ቼክ ላሳር፣ ልክ እንደዚህ ብላችሁ ቼክ ታደርጋላችሁ። ጨረር ዜሮ ዜሮ አያቸው እዚህ ልክ እዚህ ጋር እንደምታዩት ጋይሶች እያያችሁ ነ ኮል ፎርዋርድ ኢንኮንዲሽና ፎር ኦል ቤዚክ ሰርቪስ ኮኔክሽን ፕሮብም ኢንቨልድ የሚማይ ኮድ እያላይ ነው። ኤምኤምአይ ኮዱ ልክ እያያችሁ ነ እንደዚህ አይነት አልትጠለፈ ማለት ነው ስልካችን። ከዛ እንዴት እንደምጠፍ በድጋሚ ቼክ ቁጥሩ ላሳያችሁ፣ መሰለኝ ፈጠንኩባችሁ። ጨረር ጨረር 04 መሰላል ነው ቁጥሩ ልክ እንደዚህ አድርጋችሁ ቼክ አድርጋችሁ ልክ እንደ መጀመሪያው ካመጣላችሁ በኋላ እናንተ ምን ማድረግ አለባችሁ? ለመጥለፍ ከፈለጋችሁ ጨረር ጨረር ጨረር ብላችሁ ስልክ ቁጥር ታስገባ፣ ጨረር ጨረር ብላችሁ ኮዱን ትሞላላችሁ፣ ከዛ ስልክ ቁጥር ታስገባላችሁ። ልክ እዚህ ጋር እንደምታዩት ልክ እዚህ ጋር ስልክ ቁጥር ከዶላችሁ በኋላ ልክ እንደዚህ ትደውላላችሁ ማለት ነው። እናንተ ሲም ላይ ከዛ እዚህ ጋር እንደምታዩት ኮንዲሽናሊ ሬጂስትሬሽን ወስ ሰክሰስፉል እያለኝ ነው ጋይስ እያያችሁ ነዋ። ልክ እንደዚህ አሳይ፣ ተጠልፎ ጠለፍኩት ማለት ነው። ሲም አንዴን በሲምቱ በ ሲም አንድን በሲምቱ ጠለፍኩት። እኔ ለእናንተ ለማሳየት ስለሆነ ከዛ ልክ እንደዚህ ሆነ እያለኝ ነው። ከዛ ቼክ ና እርግ ሲልክ እንደ ልክ እንደመጀመሪያው ይመጣል አይመጣም የሚለውን ጨረር ዜሮ ዜሮ አራት መሰላል ብለን ቼክ ስናደርግ አያችሁ ጋይሶች መጀመሪያ ያልኳችሁ ነገር ኩል ፎርዋርዲንግ ኮንዲሽና ኮንዲሽናሊ ሰርቪስ ወስ ኢኔብልድ ነው እንጂ በማን እንደተጠለፈ ስልክ ቁጥሩ ምናምን ቼክ ሲያደርግ ሳደርግ አላሳየኝ። በጣም ከባድ ነው። በጣም አሪፍ ነው። ለጥሩ ነገር ከተጠቀማችሁበት ከዛ እንዴት ዲሴብልድ የምናደርግበትን መንገድ አሳያችኋለሁ። መሰላል መሰላል ዜሮ ዜሮ አራት መሰላል ብላችሁ ልክ እዚህ ጋር የምታዩት ይሄን እንደዚህ አድርጋችሁ ትደውላላችሁ። ከዛ እዚህ ጋር እንደምታዩት ኮልፎርዋርዲንግ ኮንዲሽናል ሬት ሰክሰስፉል እያለኝ ነው ከጠለፋ ዲሴብል ዳርገን አወጣ ነው ማለት ነው። ልክ እንደዚህ ካረጋችሁ በኋላ አሁንም በድጋሚ መሰላል ብቻ ታደርጉና 004 መሰላል ብላችሁ ልክ ስደውሉ አያችሁ ጋይሶች፣ ልክ እንደ መጀመሪያው ቼክ እንኳ ሳናረገው ልክ እንደዚህ ይመጣል ማለት ነው። ኩል ፎርዋርዲንግ ኮንዲሽናል ፎር ኦል ቤዚክ ሰርቪስ ኮኔክሽን እያላይ ነው ልክ እዚህ ጋር እንደምታዩት። ጋይሶች ኮል ፎርዋርዲንግ ኮንዲሽናሊ ፎር ኦል ቤዚክ ሰርቪስ ኮኔክሽን ፕሮብለም ኦር ኢንቫልድ ኮድ እያለኝ ነው። እዚህ ጋር እያሳየኝ ነው። ልክ እንደዚህ አድርጋችሁ ልክ አሁን ቼክ እናደርገዋለን። ጨራ ዜሮ ዜሮ አራት መሰላ ብለን ስንደውል ተመሳሳይ ነገር እያሳየኝ ነው። በጣም አሪፍ ነው። ቪዲዮ እንደምትወዱ ተስፋ አድርጋለሁ። ቪዲዮ ከተመቻችሁ ላይክ አድርጉት። ላይክ ስታደርጉት ብዙ ሰው ያየዋል ማለት ነው። ቪዲዮን የተመቻችሁ ተስፋ አድርጋለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሆኑ። ቪዲዮ እየተመቸው ካለ ለዚህ ቻናል አዲስ የሆነ ሰው ካለ ሰብስክራይብ ያርክ። በጣም አዳዲስ ቴክኖሎጂ ቪዲዮዎችን ይዤ ቀርባለሁ። እንግዲህ በያላችሁበት ሰላም ሆኑ ብያለሁ ገይጾች።